ሰላም እንዴት ናችሁ? የተወደዳችሁ የቻናላችን ተከታታዮች ስለምታደምጡ እንደ ሁል ጊዜው በጣም እናመሰግናለን። ሪያል ማድሪድ ከአርስናል በሳንቲያጎ በርናቢው በሚያደርጉት ጨዋታ ከፍ ያለ ትኩረት የሚያገኝ አንድ ኮከብ ካለ ምናልባት ኪሊያን ምባፔ ሊሆን ይችላል። ያው ማድሪድ ይህንን ጨዋታ ከመጠነኛ የበቀል ስሜት ጋር የባለፈውን ሳምንት ሽንፈት ለማወራረድ ከማሰብ ጋር የሚያደርገው ጨዋታ መሆኑ በጣም ግልጽ ነው። ለዚህ ነው ብዙ የሬሞንታዳ ወሬ የሚወራው። ነገር ግን ሪያል ማድሪድ ምባፔን ሲያስፈርም ለእንደዚህ አይነቶቹ ትልቅ ምሽቶች ሲልም ነው ተጫዋቹን ማምጣት የፈለገውና ለብዙ ዓመታት ይህንን ተጫዋች ለማስፈረም ብርቱ ጥረት ሲያደርግ የቆየው። ሰሞኑን እሱን በተመለከተ ብዙ የተደበላለቁ ዘገባዎች ይወጣሉ። እንደምታውቁት ከቀድሞ ክለቡ ፓሪስ ሳንጀርመ ጋር ያልዘጋው የገንዘብ ክርክር አለ ሊሰጠው የሚገባ ቦነስን በተመለከተ። ስለዚህ ባለፈው ሳምንት የፈረንሳይ ብዙሀን መገናኛዎች፣ የስፔን ብዙሀን መገናኛዎች ግን በተለይ የሀገር ቤት የፈረንሳይ ብዙሀን መገናኛዎች ይህንን ጉዳይ በተመለከተ እና አልቋጭ ያለውን ፍቺው አልጠናቀቅ ያለውን ጉዳይ በተመለከተ ብዙ ዘገባ ያወጡ ነበር። ከዚያ በሳምንቱ መጨረሻ ደግሞ ከአላቬስ ጋር ሪያል ማድሪድ ባደረገው ጨዋታ የቀድሞ የሪያል ማድሪድ ወጣት ቡድን ተጫዋች የነበረውን ብላንኮ የሚባለውን ተጫዋች ጥፋት በጣም አደገኛ ጥፋት ፈጽሞ በቀይ ወጣና ይሄም ሌላ አሉታዊ ርዕስ ሆነ። እምባፔን በተመለከተ ሜዳ ውስጥ ደግሞ ባለፉት ሶስት ተከታታይ የቻምፒየንስ ሊግ ጨዋታዎች ጎል አላስቆጠረም። ባለፉት ሶስት ተከታታይ የቻምፒየንስ ሊግ ጨዋታዎች ከአትሌቲኮ ማድሪድ ጋር በነበሩት የደርሶ መልስ ጨዋታዎችና ከአርሰናል ጋር ኤምሬትስ ላይ በተደረገው ጨዋታ ጎል አላስቆጠረም። የአትሌቲኮ ማድሪዱ ጨዋታ ላይ የመልሱ ጨዋታ ላይ የፍጹም ቅጣት ምት አስገኝቶ ቪኒ ስቷል። ግን ከዛ በስተቀር ያው የመለያ ምቱን መጥቶ ጎል ከማስቆጠሩ በቀር የሚታወስ ብቃት አላሳየም። ደብዝዞ ነው ያመሻው። በላሊጋውም እንደዚሁ በቅርብ ከቫሌንሲያ ጋር በተደረገውና ሪያል ማድሪድ በቫሌንሲያ በቤርናቤው ተሸንፎ ከባርሰሎና ጋር ያለው የነጥብ ልዩነት ወደ አራት በሰፋበትም ጨዋታ እንዲሁ ጎል አላስቆጠረም። ስለዚህ ኪሊያን ምባፔ ሜዳ ውስጥ በቅርብ ጊዜ ያለውን ሁኔታ ካየን ብዙ የሰመረለት አይደለም። ነገር ግን እነዚህን አሉታዊ ስሜቶች በሙሉ የዚህ አይነቱ ጨዋታ የሪያል ማድሪድን ትልቅ ሬሞንታዳ የሚፈልግ ጨዋታ ላይ ጎል አስቆጥሮ ቢወጣ ይህንን ሁሉ በአንድ ጊዜ መደምሰስ ይችላል። የእንደዚህ አይነት ጨዋታዎች ዋጋ እንደዚህ በመጠን ከፍ ያለ ነው። ሰሞኑን እሱን በተመለከተ ለምሳሌ አንድ ጨዋታ ቅጣት ተጣለበት። እንዴት የአንድ ጨዋታ ቅጣት ብቻ ይጣልበታል የሚል ትልቅ የፐብሊክ አውት ክራይ አለ። ምክንያቱም በጣም አደገኛ ጥፋት ነው። ኳሱን የመጫወት ፍላጎት አልነበረውም። ነገር ግን ሶቶ ግራዶ የሚባሉት አርቢትር በጨዋታ ሪፖርታቸው ላይ ተጫዋቹ ያንን ጥፋት የፈጸመው ኳስ ለመጫወት ሲጥር ነው፣ ኢንቴንሽኑ ኳስ መጫወት እንጂ አንቶኒዮ ብላንኮን መጉዳት አይደለም አሉ።

ብይን የእምባፔ ጥፋት አይደለም፣ የስፔን እግር ኳስ ፌዴሬሽን ውሳኔ ነው። ግን በአሉታ ስሙ ተነስቷል። በስፔን ለብዙሃን መገናኛዎች ብዙ ሲናገር አልሰማነውም እስካሁን ድረስ። ባለፈው ብቻ ላሴክስታ ከሚባል ብዙሃን መገናኛ ጋር ቃለ ምልልስ ነበረውና ያንን ቃለ ምልልስ ሲሰጥ በሪያል ማድሪድ መለያ ታሪክ መጻፍ እንደሚፈልግ ተናግሯል። የመጣበት ምክንያት እርሱ ነው። ታሪክ መስራትስ ከሆነ ልክ እንደዚህ አይነት የሶስት ለዜሮ ለዴፊሲት ያለበትን ጨዋታ መቀልበስ ነው መቼስ እና አሁን ወደ ስፔን ከመጣበት ጊዜ ጀምሮ የሪያል ማድሪድ ተጫዋችነት ትልቁ ፈተናው ይሄ ነው ማለት የሚቻል ይመስለኛል። በእርግጥ ጎል የማስቆጠር ሸክም እሱ ላይ ብቻ የሚንጠለጠል አይደለም። ሌሎቹ ስታሮች ቪኒ፣ ቤሊንገም፣ ሮድሪጎ፣ ሌሎቹ ባለፈው በለንደን ሜዳ ውስጥ ተጽዕኗቸውን ያላየናቸው ተጫዋቾች መጉላት አለባቸው። ስለዚህ ሸክሙ ባፔ ላይ ብቻ አይደለም ግን ይህ ይሄ ተጫዋች ባለፈው አመት ቻምፒየንስ ሊግ ያሸነፈ ቡድን ነው እና የተቀላቀለው እና በከፍተኛ አጀብ ነው እና ወደ ክለቡ የደረሰው ተጫዋቹ የበለጠ አቴንሽን ቢያገኝ የሚያስገርም አይመስለኝም። ደግሞ የቡድኑም ከፍተኛ ጎል አስቆጣሪ ነው በዚህ ድድር ዘመን በሁሉም ውድድሮች ለሪያል ማድሪድ 32 ጎሎች አስቆጥሯል። ስለዚህ በርቀት ከሱ ተከትሎ ካለው ተጫዋች በብዙ ጎሎች ርቆ ከፍታ ጎል አስቆጣሪነቱን እየመራ ያለ ተጫዋች ነው። ካርሎ አንቸሎቲ ከዚህ ጨዋታ መጀመር አስቀድሞ በሰጡት ጋዜጣዊ መግለጫቸው ላይ የባለፈው ቀይ ካርድ አፌክት አድርጎታል፣ ተጽዕኖ አሳድሮበታል፣ በሆኖ ነገር አዝኗል፣ ያው ይቅርታም ጠይቋል። ነገር ግን ከዚያ በኋላ ባሉት ቀናት ከፍ ባለ ሞቲቬሽን፣ መነቃቃት ልምምድ ሲሰራ ቆይቷል። እንፈልገዋለን፣ ምክንያቱም የዚህኛው ጨዋታ የኛ እዳ ብዙ ጎሎች የማስቆጠር ነው። ስለዚህ ከየትኛውም ጊዜ በላይ የምባፔን ጎሎች በዚህኛው ጨዋታ ላይ እንፈልጋቸዋለን የሚል አስተያየት ሰጥተዋል። ያው በጣም የተደራጀ የተቀናጀ የመከላከል አጫወት ያለው ቡድን ስለሆነ የእምባፔ አይነቱ በማንኛውም ጊዜ ልዩነት መፍጠር የሚችል ተጫዋጭ ብቃት ያስፈልጋል። ደግሞ በቅርብ ጊዜ በመጠኑ ሪያል ማድሪድ በእምባፔ ጎሎች ላይ ጥገኛ እየሆነ ያለ ይመስላል። የተከላካይ መስመሩ እንደ አምናው ጥብቅ አይደለም። ለምሳሌ አሁን ገና የላሊጋ ተጨማሪ ጨዋታዎች እየቀሩ ስድስት ጨዋታ ገደማ መሰለኝ የቀረው ስድስት ጨዋታ እየቀረ ካለፈው የውድድር ዘመን በሙሉ ሲዝነው ከተቆጠረበት በአምስት ጎል የበለጠ ተቆጥሮበታል። አምና 26 ጎል ነበር በሪያል ማድሪድ የተቆጠረበት። በዚህ የውድድር ዘመን ግን ገና ጨዋታዎች እየቀሩ 31 ጎሎች ተቆጥረውበታል። ስለዚህ የቡድኑ የተከላካይ አደረጃጀት እንደዚህ አስተማማኝ ካልሆነ የማጥቃት ተጫዋቾች አስፈላጊነት ከፍ ይላል ማለት ነው ምክንያቱም የባላጋራ ቡድን ከሚያስቆጠረው የጎል ቁጥር በላይ የማስቆጠር ግዴታ ይኖርበታል። እምባፔ ይህንን እያደረገ ነው ከሞላ ጎደል። አሁን አዲሱ ዓመት ከገባበት ከጃንዋሪ ወዲህ፣ ከ2025 የመጀመሪያው ወር ወዲህ እምባፔ 12 ጎሎች አስቆጥሯል። በጣም ትልቅ ቁጥር ነው ይሄ። ግን ሌሎቹ ተጫዋቾች በተመሳሳይ መጠን እያስቆጠሩ አይደሉም። ለምሳሌ በዚሁ ተመሳሳይ ጊዜ ቪኒሽ ጁኒዮር ሶስት የላሊጋ ጎል ብቻ ነው ያስቆጠረው፣ ሮድሪጎ አንድ ብቻ፣ ቤሊንጋም እና ብራሂም ሁለት ሁለት ብቻ፣ ኤንድሪክና አርዳ ጉለር ደግሞ በላሊጋ እስካሁን ድረስ ጎል አላስቆጠሩ። ስለዚህ ሌሎቹ የሪያል ማድሪድ የማጥቃት ተጫዋቾች በድምር ያስቆጠሩትን ጎል ደምራችሁ ከምባፔ ጋር ብታወዳድሩት እሱ 12 ጎል ሲያስቆጠር ሌሎቹ ቅድም የጠቀስኳቸው ቤሊንጋም፣ ብራሂም፣ ኤንድሪክ፣ አርዳ ጉለር፣ ሮድሪጎ እነዚህ ተጫዋቾች በጋራ ስምንት ጎል የሚያስቆጠሩ። ስለዚህ ሪያል ማድሪድ በሱ ጎሎች ላይ ጥገኛ እየሆነ ነው። በቅርብ ጊዜ ማድሪድ በተሸነፈባቸው ጨዋታዎች ላይ በላሊጋ ብቻ ማለት ነው የእሱ ጎል አለማስቆጠር ተጽዕኖ መፍጠሩን የምታዩት፣ ሌላ እሱን ተክቶ ጎል የሚያስቆጠር ተጫዋች ማጣቱንም የምታስተውሉት በኮርኔያ ከኤስፓኞል ጋር፣ በቤኒቶ ቪያማሪን ከሪያል ቤቲስ ጋር፣ ባለፈው ከቫሌንሲያ ጋር በተደረጉት ጨዋታዎች ላይ ቡድኑ ማሸነፍ አልቻለም። ከእነዚህ ጨዋታዎች መካከል በሁለቱ ኪሊያን ምባፔ ጎል አላስቆጠር ሮድሪጎ ሰሞኑን ብቃቱ ጥሩ አይደለም። የሆነ ሰሞን በተከታታይ ጎል እያስቆጠረ ነበር፣ በተለይ ግራ ላይ ሲጫወት አሁን በነዚህ ወራት ስድስት ኢላማቸውን የጠበቁ ሙከራዎች ብቻ ነው ያደረገው። ቪኒሸስ 2025 ከገባ በኋላ አንድም አሲስት አልሰጠም። ስለዚህ ሁለቱ ብራዚላውያን በቂ ጎል እያስቆጠሩ አይደለም። ለዚህ ነው በላሊጋው አንዱ ልዩነት በባርሰሎናና በሪያል ማድሪድ መካከል ጎል የማስቆጠር ልዩነት የሆነው። ይሄኛው የባርሰሎና ቡድን ከሪያል ማድሪድ በ20 ጎል ልቆ ነው የሚገኙ። አሁን ባርሰሎና 83፣ ሪያል ማድሪድ 64 መሰለኝ 19 20 ጎል ባለፈው የውድድር ዘመን ከሚያስቆጥሩት ያነሰ ነው የሚያስቆጥሩት በላሊጋው አምና ሁለት ነጥብ ሶስት ጎል በአማካይ በጨዋታ ያስቆጥሮ ነበር ወደ ሁለት ነጥብ አንድ በመጠኑ ዝቅ ብሏል ግን ከአርሰናል ጋር በሚደረገው ጨዋታ በተለይ ሌሎቹ ተጫዋቾች በቂ የጎል ኮንትሪቢሽን ስለሌላቸው በቂ ስላልሆነ የኤምባፔ ስል ብቃቱ ላይ መገኘቱ የበለጠ አንገብጋቢ ይሆናል ማለት ነው ለዚህም ሳይሆን አይቀርም አንቸሎቲ የምባፔን ጎሎች ከየትኛውም ጊዜ በላይ አሁን እንፈልጋቸዋለን ያሉት። አሁን ባለፈው የአርሰናል ጨዋታ ላይ ሮድሪጎ እና ቪኒሽ ጁኒዮር ሁለቱም ተጫዋቾች የተጋጣሚ ቡድን የመስመር ተጫዋቾችን ወይም አንድ ላንድ የሚያገኟቸውን ተጫዋቾች በአንድም አጋጣሚ ድሪብል አድርገው አላለፉም ሮድሪጎም አንድ ጊዜ ብቻ ነበር ድሪብል የሞከረው ስለዚህ ሌሎቹ ተጫዋቾች ያሉበት ሁኔታ ብቃታቸው ቪኒ አሁን ከባሎንዶሩ ሽልማት ውዝግብ በኋላ ሜዳ ውስጥ ያለው ፐርፎርማንስ ብቅ ጥልቅ የሚል ነው አንዳንዴ ጥሩ ይጫወታል ሌላ ጊዜ ይጠፋል ተጽዕኖ አይስተዋልም የሳውዲ የዝውውር ጥያቄ ቀልቡን አሸፍቶታል ምክንያቱም የሚጠየቀው በመቶ ሚሊዮን ዩሮዎች የሚቀርብለት የዝውውር ፕሮፖዛል ስለሆነ እሱም ትኩረቱን በትኖታል የሚቀርቡ የተለያዩ መላምቶች አሉ። ለምን በብቃቱ ጫፍ ላይ እንዳልሆነ ሮድሪጎም እንደዚሁ። ስለዚህ የኤምባፔ ጎል የሚያስፈልጋቸው በዚህ ምክንያት ነው። ሁለቱም ተጫዋቾች ከአርስናል ጋር በነበረው ጨዋታ ጥሩ አይደሉም። ቪኒ ግን እንዲያው የአላቬሱ ጨዋታ ላይ ያለውን ስታቲስቲክስ ማየት አለብኝ። ከዛ በፊት የነበሩት ሁለት ጨዋታዎች የቫሌንሲያ፣ የአርሰናል ጨዋታ ላይ በሁለቱም ጨዋታዎች አንድም የተሳካ ድሪብል ሳያደርግ ወጣው። ግን ምባፔን በተመለከተ ያው እንደምታውቁት እንደገና በድጋሚ የሚቀጥለው ዓመት የባሎንዶር ሽልማት ሲሰጥ ለባሎንዶር አሸናፊነት ግምት ከሚሰጣቸው ተጫዋቾች መካከል አንደኛው መሆኑ የተለመደ ነው። ነገር ግን በዛሬው ጨዋታ ሪያል ማድሪድ የመጀመሪያውን የኤምሬትስን ውጤት ቀልብሶ ስፔኖቹ እንደሚሉት ሬሞንታዳ አሳይቶ ካላለፈ በስተቀር እምባፔ የባሎንዶር ተስፋውን እንደገና በድጋሚ መሰናበት ይግድ ይሆንበታል ማለት ነው። 18 ዓመቱ እያለ ኪሊያን እምባፔ የዓለም ዋንጫን ያሸነፈ የፈረንሳይ ቡድን ውስጥ ያንን ትልቅ ተስፋ ሲያሳይ አሁን ባለበት ዕድሜ 25 26 ዓመቱ ነው። አሁን በ26 ዓመቱ እንደ ሁለት 3 ባሎንዶር በትንሹ ያሸንፋል ብለን እንገምት ነበር። በእርግጥ ባሎንዶር በተለያዩ ምክንያቶች በቡድን ስኬት፣ በቻምፒየንስ ሊግ አሸናፊነት፣ በእነዚህ ነገሮች ላይ የሚንጠለጠል ስለሆነ የአንድ ተጫዋች መድከምን ብቻ አያሳይም። ያው ለፈረንሳይ ሊግ ተልቆ ነበር እንደምታወቁት። ከዚያም በኋላ በጣም ትልቅ ተጫዋች ነው የሆነው። ከ18 ዓመቱ በኋላ ምድገቱ አስደናቂ ነው። የፓሪስ ሳን ጀርመን ጊዜም ከፍታ ጎል አስቆጣሪ ነው በእያንዳንዱ ዓመት የሊጉን ከፍተኛ ጎል አስቆጣሪነት ያሸንፍ ነበር በእያንዳንዱ ዓመት። የአመቱ የፈረንሳይ ሊግ ኮከብ ተጫዋች ይባላል። በቻምፒየንስ ሊግ በርካታ ጎሎች አስቆጥሯል። በቻምፒየንስ ሊግ ፍጻሜ ደርሷል። ግማሽ ፍጻሜዎች ደርሷል። ከፈረንሳይ ብሔራዊ ቡድን ጋር ሌላ የዓለም ዋንጫ ፋይናል ደርሷል። የብሔራዊ ቡድኑ አንበል ሆኗል። ግን በግል ሽልማት ደረጃ ባሎንዶርንም ደጋግሞ እንዲያሸንፍ ይጠበቅ ነበር። ኪሊያን ምባፔ አሁን 26 ዓመቱ ሆኖ ይሄኛው አይነቱ ጨዋታ ባሎንዶር የማሸነፍን ጉዳይ የሚወስኑ ጨዋታዎች ናቸው። የመጨረሻው ግቡ አይመስለኝም። ባሎንዶርን ማሸነፍ፣ በቻምፒየንስ ሊግ ማሸነፍ በተለይ ብዙ ጊዜ የሚገኝ ነው። ስለዚህ ቻምፒየንስ ሊግ ማሸነፍ የባሎንዶርን የማስገኛ ውጤት ይሆናል ማለት ነው። ግን ይሄ እንዲሆን በቻምፒየንስ ሊግ ሪያል ማድሪድ መግፋት፣ እንደገና ማሸነፍ አለበት እና በእንደዚህ አይነቶቹ ጨዋታዎች ላይ፣ አለም ሁሉ ትኩረት በሚያደርግባቸው ጨዋታዎች ላይ ድምፅ የሚሰጡ ጋዜጠኞች በሙሉ በሙሉ ቀልባቸው እንደዚህ አይናቸውን በሚያሳርፉበት ጨዋታ ላይ ጥሩ መጫወት ለባሎንዶር ሽልማትም ይጠቅመዋል ማለት ነው እና በጣም አስፈላጊ ምሽት ነው። ለወልም የሪያል ማድሪድ ፍላጎት፣ ለግሉም የባሎንዶር ምኞት በጣም አስፈላጊ ምሽት ይሆናል። አርሰናል ከሪያል ማድሪድ ጋር እንግዲህ ሶስት ጊዜ ተጫውቷል። እስካሁን ድረስ ሪያል ማድሪድ አርሰናልን አሸንፈው አያውቅም ብቻ ሳይሆን ጎል አስቆጥሮም አያውቅም። የዛሬ 19 ዓመት 2005/06 የነበረው የውድድር ዘመን ላይ በቻምፒየንስ ሊግ እንዲሁም በሁለተኛው ዙር ተገናኝተው በሳንቲያጎ ቤርናቤዩ ቲየሪ ሄንሪ ባስቆጠረው ግሩም ጎል አርሰናል አንድ ለዜሮ አሸንፏል። በመልሱ ጨዋታ ደግሞ ዜሮ ለዜሮ ነበር የተጠናቀቀው። የባለፈው ጨዋታ 3 ለዜሮ ነው ያለቀው። ስለዚህ አርሰናል ላይ ጎል ያስቆጠረ የማድሪድ ተጫዋች መሆን የሚፈልግ ይመስለኛል። ያው ብዙ እርስ በርስ ባይገናኙ፣ ግን በተለይ ደግሞ ኮንቴክስቱን ካየነው ትልቅ ምሽት ነው ይሄ። እምባፔ በእንደዚህ አይነት ትልልቅ ጨዋታዎች ላይ ሀትሪክ መስራት የሚችል ተጫዋች ነው። የዓለም ዋንጫ ፍጻሜ ላይ ሳይቀር ሀትሪክ የሰራ ተጫዋች ስለሆነ የትልልቅ ጨዋታዎች ተጫዋች መሆኑ ጥያቄ የሚቀርብበትም አይመስለኝም። ግን ለምሳሌ በዚህ ዓመት እንኳን በቻምፒየንስ ሊግ ከሁለት ወር በፊት ከማንቸስተር ሲቲ ጋር በተደረገው የቻምፒየንስ ሊግ ጨዋታ በሳንቲያጎ ቤርናቤው ሀትሪክ ሰርቶ ነበር። ከዚህ በፊት የፓሪስ ሰንጀርማ ተጫዋች ሆኖ በሁለት 21 የዛሬ አራት ዓመት ካምፕናው ላይ ከባርሰሎና ጋር በነበረ ጨዋታ ሃትሪክ ሰርቷል። ስለዚህ እንዲህ አይነት ትልልቅ ጨዋታዎች ላይ መጉላት የሚችል ተጽዕኖ ማሳደር የሚችል አይነት ተጫዋች ነው። ግን ይሄ የስቴትመንት ምሽት መሆን አለበት። ሪያል ማድሪድ ይሄንን ተጫዋች ያመጣው ለእንደዚህ አይነቶቹ ምሽቶችም ሲል ነው። ስለዚህ ለምባፔ ትልቅ ምሽት ይመስለኛል። ሌሎች ትልልቅ ፐርፎርማንሶች ነበሩት። እንደ ሲቲው አይነት ፐርፎርማንስ አስፈላጊ ፐርፎርማንስ ነበር፣ ግን አሁን ሪያል ማድሪድ ባለበት ሁኔታ የውድድር ዘመኑ ትልቁ ጨዋታ ይሄኛው ስለሆነ እና ከባድ የመጀመሪያውን ጨዋታ ውጤት የመቀልበስም ተልዕኮ ስላለበት የምባፔ ጥሩ መጫወት በጣም አስፈላጊ ይሆናል።